ዛሬን እንደሌላው አይነት ቪዲዮ አይደለም ይዤ የመጣሁት። እንደተለመደው አይነት አይደለም። በጣም እኔ ራሴ ፊል ያደረግኩትን እኔ ራሴ የተሰማኝን ስሜት በትክክለኛው መናገር ስለምፈልግ ነው። በነ አብርሽና በነ ሩታ ቪዲዮ ስሰራ በጣም ረጅም ጊዜ በጣም ተከታታይ ሰራ ነበርና እኔ ላይ ሲደርስ የነበረውን ጫና እኔ ላይ ሲደርስ የነበረውን ጫና ምን ያህል ከባድ እንደሆነ ሩታ ደግሞ ሩታ ቦታ ላይ ሩታ ጫማ ያለችበት ሩታ ያለችበት ሁኔታ አብርሃምም ያለበት ሁኔታ ላይ ሆኜ በቃ እነሱ ቦታ በኖሩ እንዴት ልቋቋም ነበር? በጣም ይከብዳል። በጣም ከምላችሁ በላይ ማለት ነው። በቃ አጥንት ድረስ ደርሶ የሚሰደበው ስድብ ከራስ እስከ ቤተሰብ በጣም ይደንቃችኋል። የትናንትናውን የሩታን ቪዲዮ ስመለከት በቃ የተሰማኝ ስሜት በተጨባጭ ልክ እንደሷ ነበር ማለት ነው በቃ ምን ያህል በቃ ምን ያህል መከራና ከባድ ችግርን እያሳለፈች እንደሆነ ማለት ነው። ከዚህ ጀርባ ያሉ በጣም ብዙ ሰዎች አሉ። እዚህ ለምን እንድትደርስ በቃ ህይወቷን በተረጋጋ መልኩ እንዳትኖር በጣም እንቅፋት የሆኑ በጣም ብዙ ችግሮች የፈጠሩባት ብዙ ብዙ ምክንያቶች አሉ። በጣም ብዙ ሺህ ምክንያቶች ማለት ነው። በቃ አንድ ከሩታ በኩልም ከአብርሃም በኩልም የሚመለከተ የነበረውን በቃ ችግሮች ሲመጡም ሆነ የሆነ ነገር ሲፈጠር ወደ ሚዲያው ማምጣታቸው በቃ አንድ ዋጋ ያስከፈላቸው እሱ ነው ብዬ አስባለሁ። በእኔ አረዳት በጣም ወደ ሚዲያው ማምጣታቸው ነገርኳችሁ። ኔ አብሮ ቁጭ ብሎ የሚያዩ ወዳጅም ጠላትም ነው። በጣም ብዙ ሰው እንደሚወዳት ስለ ሩታ ምንም ማውራት አይጠበቅም። ገብቶ ሁሉም ሰው ኮሜንቱ ላይ በጣም ብዙ ዝርዝር ማየት ይችላል። በጣም ብዙ ማለት ነው እና በህይወታችሁ ስትነሱ ወይም ደግሞ የሆነ ነገር ተሳካልን ስትሉ የሚኮረኩምና ለእናንተ ምቀኛ የሚሆን በጣም ብዙ ሺ ሰው አለ ማለት ነው። እኔ የምረዳው በዛ መልኩ ነው። በቃ በእነሱ ጉዳይ በተነሱ ማንኛውም ጉዳይ ማለት ነው እኛ ሽንጣችንን ይዘን በቃ እንዲህ ነው ችግሩ። ሲጀመር ለእነሱ እንደዚህ መሆን ለእነሱ እንደዚህ አይነት ችግር መፈጣት መፈጠር አብረው ከኋላ ያሉ በጣም ብዙ ሰዎች አሉ ብለን መረጃ ስናወጣ የሚደርስብን በእኛ እንኳን የሚደርስብን ስድብና ዛቻ ማስፈራሪያ በጣም የትየለሌ ነው። በጣም ማለት ነው የሚሰቀጥጣችሁ። በቃ ዳግመኛ ቪዲዮ ላይ ራሱ እንዳትመጡ የሚያደርግ ማለት ነው። ያንን ሁላ ይዘን እኛ እየጣም እየታገልን ነው፣ እና ይቺ ልጅ አንዳንዶች በጣም ስትፈርዱባት፣ በተለይ አንድ ሳይድ የያዛችሁ ግሩፖች አሉ። የአብርሃምም ወዳጅ አይደላችሁም፣ የሩታም ወዳጅ አይደላችሁም የማን እንደሆናችሁ የማትታወቁ ነገር ግን በዚህ ልጅ እንባ የምትሳለቁና የምታፌዙ በጣም በጣም በጣም በቃ የምትሰቀጥጡ ሰዎች አላችሁ። እኔን ቅጩነ የምነግራችሁ እኔ ጋር እኔ እውነት ለመናገር እኔ ምሕረት የለኝም ተሳዳቢ እናንተን እኔ ትግስትም የለኝም። ግን በምን ደረጃ ግን በቃ እነሱ ህይወታቸውን እያፈራረሱ በተለይ አብርሃም በጣም እድል ከፍቷል በቃ ቤት ውስጥ ችግር እንዲፈጠር ከሩታ ጋር ያለውን ነገር ስፔሱ ክፍት እንዲሆን በጣም በጣም በር ከፍቷል። እሱ አንደኛም እሱ ነው ለእንደዚህ ለዚህ መሆኑ ግንባር ቀደም ሆኖ ለዛ ነገር በሩን ክፍት ያደረገው እሱ ነው በቃ። መልስ እየመለሰ ነገሮችን ችግር እየፈታ እየመሰለው፣ ግን በጣም በተሳሳተ መንገድ በጣም ችግር ውስጥ እየገባና በቃ ራሱን እያጋለጠ ያለው እሱ ነው በቃ። ራሱን እንደዚህ አይነት ሪስኪ ውስጥ እየከተተ ያለው እሱ ነው በቃ ማድረግ የሌለበትን ምን ድረስ መሄድ እንዳለበት ራሱ አልተረዳም ነበር። ያኔ ከሩታ ጋር ቤቱ ጫፍ ላይ ሲደርስ እንደዚህ አይነት ችግር ሲፈጠር እሄዳለሁ የመለከትሽን በራሴ መንገድ እያለ የሄደበት ነገር ነው ችግር የፈጠረው እና ትናንትና እንደምታዩት በቃ ቪዲዮ ላይ ሳያት ማለት ነው በጣም በቃ ያዘንኩት ማለት ነው። በቃ ምን አይነት ጫና እንዳለባት ማለት ነው። እሷም እኮ እንደ ማንኛውም ሰው እኮ ገብታ ሚዲያው ላይ ታያለች ማን ምን አለኝ የሚለውን ነገር ማለት ነው በስነ ስርዓት ግሩፕ ከፍተው በቃ እሷን ስም የሚያብጠለጥሉ ከዛም ከዚህም የሚያደርጉ እኔ ምን እንደሚያገኙ ነው እንጂ እሷ አንደኛ ወደ ሚዲያ መምጣቷና ለሶሻል ሚዲያው ክፍት መሆኗ ለኦዲንሱ ካለ ክብር ቤተሰብ ከማድረግ ምናምን የነጨ ነበር የመነጨ ነበር። ግን ያህ አይደለም። በቃ ህመም የሆነባት በጣም ብዙ ምክንያቶች አሉ። ትናንትና የተረዳኋትና የተናገረችበት ቴምፖ እንደዛ ነው ቸው አንድ ምክንያት አለ አንድ ተጨባጭ ነገር ይሄዳል። አሁንም እኮ እሱ ምንም ጥፋት እንደሌለበት ማለት ጋሼ ጥፋቱ ሊገባው ቀርቶ ጭራሽ እኔንም የእሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሼ መፈጠር ነበረበት ማለት ነው አሁን እንደዚህ ስሜታዊ ሆና እንድትናገር ስሜታዊ በሆነ መልኩ እንደዚህ አይነት ሁኔታ ውስጥ እስከምትገባ ድረስ ያደረሷት በቃ ብዙ አካላቶች አሉ። በቃ የሆነ ነገር ስትናገርም የሆነ ነገር እንትን ስንልም በጣም ብዙ ብዙ ብዙ ብዙ ምክንያቶች አሉ። እኔ አንድ ነገር መናገር የምፈልገው ለሁላችንም እኔ ኦልሬዲ አንድ አካል ነኝ፣ እንደ አንድ ተመልካች ነኝ። ኦዲየንሱም የሚላክልኝን ማንኛውንም ነገር መርጬ ነው እንዲሁም ሳልመርጥ ራሱ ተልዕኮ ማላውጣው ብዙ አለ። እኔን ለማስጠጣት ከነሱ ጋር ግጭት ውስጥ ለመክተት፣ እሱ እንደዚህ ያለ ብሎ እንትን ለማድረግ በጣም ብዙ ነገሮች ይላካሉ ማለት ነው። በጣም በጣም የሚያሳፍሩ ማለት ነው። ለነዚህ ልጆች መጥፋት፣ ለነዚህ ልጆች እንደዚህ አይነት ውስጥ መፍጠር በቃ ዋናው ተጠያቂዎቹ ማለት ነው አሉ። በግልጽ እናያቸዋለን አለ በቃ መልክ እየሰሩ እያስመሰሉ የምናያቸው በጣም ብዙ ሰዎች አሉ። እኔ እውነት ለመናገር። ሩታ ያለችበትን ስሜት በጣም እረድዋለሁ። በጣም በቃ አብርሃምም ራሱን እንትን ለማድረግ እኔ የእሱማ ማን እንጃ፣ በስማ እንደሱ ግን ጫንቃው ሰፊ ያለ አይመስለኝ፣ እንደሱ የተረገጠ እንደሱ የተሰደበ ያለ አይመስለኝ። የእውነቴን ነው የምላችሁ፣ እረ በስማ እኔ ምንም አልሆንኩም ብዬ ነው የማስበው። በሱ ሳይር ሳይው ማለት ነው እኔ ምንም በቃ ምንም እንትን አላለኝ ብዬ ነው የማስበው የነዚህ እኔ አሁን እንደዚህ በዚህ ሁኔታው ስታዩት አሁን ተመልከቱ። አብርሃም የሆነ ችግር ገጠመው፣ በቃ አዘነ። ከእሷ ጋር ብቸኝነት ሲሰማ ቤተሰቡ ጋር ሄደ፣ አባቱንም ይዞ መጣ። ሩታ ቤተሰብ ጋር ትሆን እንጂ አሁንም ያልወጣላት፣ በቃ ያልቆረጠላት ነገር አለ። ካለችበት ሁኔታ ተረዱ፣ ትረዱታላችሁ። ካለችበት ሁኔታ አንጻር የሆነ ያልቆረጠላት ነገር አለ። እኔ ከምንም በላይ ለእናንተ የምናገረው ማለት ነው ውድ ቤተሰቦቼ ዋናው ከባድ ሚስጥር፣ በስነ ስርዓት ግሩፕ ሰርተው በስነ ስርዓት ግሩፕ ፈጥረው ሁለቱ አንድ ላይ እንዳይሆኑ ሁለቱ እኔ ብወቀስ ውድ ቤተሰቦች ብወቀስ እኔ ብወቀስ በሁለቱ ጉዳይ ሱራፌል እንዲ እንዲ ያርጋል ብባል ማለት ነው። እኔ መልካሙን ጊዜ ስለነሱ እኮ አሪፍ ነገር አወራለሁ። በቃ የቡታጅ ራንቆዎች በእንደዚህ መተው በጣም ተወዳጅነትን ያገኙ ምናምን ኦልሬዲ በእነሱ እየሰራው ስለሆነ የነሱ መለያየት ለኔ ቢዝነስ አይደለም። በመልካሙም ጊዜ ስለነሱ ስለማወራ ማለት ነው። ግን አብሯቸው የነበሩ ሩታን እንደዚህ ያረጋት አብርሃም ምናምን ብላ እንደዛ ጦር መዛዥ ትመራ የነበረችው ሜሪም የለችም። ሲያባብሏት የነበሩት እንደዛ ሲያስመስሉ የነበሩ ሰዎች ሁሉ የሉ በዙሪያው ምን ይባላልሽ፣ ዛሬ የት ናቸው? ሁሉም በራሱ መንገድ እየሄደ ነው። ሁሉም በራሱ መንገድ እየሆነ የሚፈልገው ስቴፕ ደረጃ ስለነበረ በዛ ደረጃ ከሄዱ በኋላ ዛሬ ሁሉም የሉ። ይሄ ለሁላችንም ትምህርት ነው። እኔ ዛሬ መናገር የምፈልገው አንድና አንድ በጣም ቤተሰቦች፣ ዙሪያችሁ ያለውን ሰው እንድትመለከቱ፣ ወዳጅን፣ ጠላትን ምን እያሴረባችሁ እንደሆነ አንዳንዴ አበሻ ራሱ ይተረተ ምን ይባላል፣ ጌታ ሆይ ወዳጆቼ ወደ ጠላቴን እኔ እጠብቃለሁ ወዳጆቼን አንተ ጠብቅ፣ ከወዳጆቼ አንተ ጠብቀኝ ይባላል። በቃ ወዳጅ መስለው የሚመጡ ወዳጅ መስለው ጉልጓድ የሚመሱ በጣም ብዙ ሰዎች አሉ። እነሱም ላይ ያስተዋልኩት እያየሁት ያለው ነገር ፊል እያረኩት ያለው ነገር በተለይ በሩታ በኩል ማለት ነው። ወዳጅ መስለው የሚጎዷት ነው። ወዳጅ መስለው እንትን የሚሉ ናቸው። አያለው በቃ ሲረገጡ፣ በቃ ሲረገጡ እንዲ ያረጉ ድራማቸውን እየሰሩ በሰ ህይወት እነሱ አውጥተው በራሳቸው ቸና አወጡት። በዚህ ደረጃ መርገጥ ምን አመጣው? እኔ እኮ የራሴን ቪዲዮ እዩልኝ ብዬ ስል አስገድቼ አይደለም። ኮሜንት ላይ መጥተው ቤተሰብ ድረስ እስከ መሳደብ ድረስ የእውነት አጥንት ድረስ የሚሰማ ቤተሰብ ድረስ እስከመሳደብ የሚደርሰዋል። አንድና አንድ መናገር የምፈልገው ማለት ነው፣ ይህ ቪዲዮ እስከመጨረሻው ላያችሁት ከተመለከታችሁት፣ እውነተኛ ሰዎች፣ እውነተኛ ወዳጆች፣ ውድ ቤተሰቦቼ ማለት ነው። በእውነት ነው የምለው ከዚህ በኋላ እኔ በፊትም ስለማደርገው ነው በፊትም ስለማደርገው ነው። እነዚህን ሰዎች ከነሱ ጀርባ ተንኮል ጉድጓዳቸውን እየማሱላቸው ያሉትን ሰዎች ማለት ነው እየመነጠርኩ ገሌ ገሌ እያልኩ አውጣሉ። በቃ ከዛ በኋላ ማለት ነው እናንተ ወደ ቤተሰቦች፣ የሩታ ወዳጆች፣ የአብረሽ ወዳጆች እናንተ እነዚህን ሰዎች ላይ እርምጃ እንድትወሱ እና በጣም በጣም መታሰብና መገንዘብ ያለብን ማለት ነው ከነሱ በጣም ብዙ ትምህርት እንወስዳለን። ትዳራችሁን ከሰው መጠበቅ፣ ትዳራችሁ ላይ ማንኛውም ሰው ሐሳብ አይደለም እንዲ ለማስታረግ ሐሳብ እንዳይሰጥ በሚመለከታቸው ላይ ብቻ እንዲያደርጉ። እዛም ተመልክታቸዋል፣ ሐይሚ ቤትም ጨረቃ ፋሚሊን እንደዛ ሁለቱን ብሩክና እንትናን በመሀል እየመጡ ሰዎች፣ በመሀል እየመጡ ሰዎች ህይወታቸውን ምን ያህል ሲመሰቃቀሉ ህይወታቸውን ምን ያህል እንትን ሲያደርጉ እንደነበር አይታችኋል እና በቃ እኔ መናገር የምፈልገውና ማለት ነው ዋናው ፖይንቴ፣ ከነሱ በጣም ብዙ ትማራላችሁ። ምንም ትምህርት የላቸውም ለአትበሉ፣ እውነቴን ነው የምላችሁ። ከነሱ አንድም ቀን የሁለቱ ግጭት ሌላ ሰው ካልተሳተፈበት ብቻ ተጣልቶ አያውቁ። የሆነ አካል አለ፣ በቃ የእነሱን እኮ ጠብ እኮ አጀንዳ አርገው እኮ እየሰሩት ነው። ሌላ ቦታ አጀንዳ አርገው እኮ በደንብ አርገው አጡዘው እየሰሩት ነው። የነሱ ሕይወት ግን አሁን እንደ ተፈረሰ እንደ መሰቃቀለ ሄደ። አብርሃም ለዚህ በር ከፍቶ ሊሆን ይችላል፣ ግን ከጀርባ የሚያስየው በቃ በደንብ አድርገው የዚህ ከዚህ ልጅ እንባ የሚነግዱ በጣም ብዙ ልጆች አሉ፣ እና ታቀቡ። እኔ በሌላ መንገድ እውነት አንድ ኮሚኒቲ እየፈጠርን ነው። ከልጆች ልጆች ጋር እየተነጋገርም ማለት ነው እንደዚህ አይነት በቃ ላደለ ጸያፍ የሆነ በቃ ቆሻሻ የሆኑ በቃ ከንግግራቸው የአንደበታቸው ከአይምሯቸው የመጣ እንደሆነ ያስታውቃል። በቃ ከራስ ሲቆሸሽ ነው ወደ ላይ ወደ ታች የሚወርደው። ከታች ከላይ ካልቆሸሸው ወደ ታች መውረድ አይችልም። ከላይ ያለውን ወደ ታች የሚፈሰው እና ስብዕናቸው በጣም የላሸቁ በጣም መጥፎ ሰዎች አሉ። ከነሱ እንጠነቀቃለን። ለመስበር አትሞክሩ። ሆነ እውነትም ወዳጅ ብቻ ሳይሆን ጠላት ስለሚያይ ነው የምናገረው። እኛ በእናንተ ኮሜንትና በእናንተ ክፉ ንግግር አንሰበረ ነገም ከነገ ወዲያ መረጃዎቹን እያወጣን ተንኮለኛውን እየማስን እያጋለጥን እንቀጥላለን። ሌሎችም ላይ እንደነበረው ማለት ነው። ቴንክ ዩ